በልጅነቴ በጣም ምፈራቸው ብዙ ነገሮች ነበሩ። ከእነዚህ ከምፈራቸው ብዙ ነገሮች መካከል አንዱና ዋነኛው ሞት ነው። መሞት በጣም ያስፈራኝ ነበር። ሞትን ማይፈራ ማን አለና ነው አንተ ብቻህን የፈራኸው ልትሉኝ ትችሉ ይሆናል። እኔ የሞት ፍርሃት ግን ይሄ ልከኛ ከሚባለው የሞት ፍርሃት ትንሽ ከፍ ያለ ይመስለኛል። በልጅነቴ የነበረኝ የሞት ፍርሃት ማለት ነው። መሞት ብቻ አይደለም ደግሞ የሚያስፈራኝ ከሞት ጋር የተያያዙ ነገሮች በሙሉ። ለምሳሌ ስለ ሞተ ሰው ቤት ውስጥ የሚወራ ወሬ በጣም ያስፈራኛል። የዛን እለት አልተኛም። ብዙ ጊዜ ቤታችን በልጅነቴ ትዝ ይለኛል፣ መንገድ ዳር ነው የሚሆነው፣ እና መንገድ ዳር ደግሞ ሲሆን፣ የሆነ ሰፈር ላይ የሆነ ሰው ከሞተ ለቀስተኛ በዛ መንገድ ያልፋል አይደለ? እያለቀሰ ያለቅሱበት የሚሆኑት ነገር፣ ጩኸቱ ያስፈራኛል። በአጠር በኩል አንዳንዴ እንደምንም አጮልቄ ማይባቸው ጊዜያት ነበሩ። በጣም ደግሞ ከዚህ ጋር ተያይዞ የሚያስፈራኝ የሬሳ ሳጥን የሬሳ ሳጥን አያስፈራም። እንደገና ሬሳ ሳጥኑ የሚለብሰው ጨርቅ አስተውላችሁ አይታችሁታል። ቀይ ለመሀል ላይ የሆነ በግራጫ የተጎረጎረ ነገር። ሁለቱም በነገራችን ላይ ሁለቱም ከለሮች በቀለም ሳይንስ በጣም ረባሽ ከለሮች የሚባሉ ናቸው እና በጣም ይረብሸኛል የሬሳ ሳጥን እሱ ብቻ አይደለም ደግሞ የሚረብሸኝ ሌላም ነገር አለ። አሁን ትምህርት ቤት ስንሄድ ቤተ ክርስቲያን አለ ሰፈራችን ና እንደምታውቁት፣ በሽቦ አጥር የታጠረ ቤተ ክርስቲያን ነው እና ከሽቦ አጥሩ ትንሽ ሜትሮች አለፍ ስትሉ ከርቀት የሚታዩ ነገሮች አሉ። የተደረደሩ መቃብሮች፣ የሞቱ ሰዎች በእብነ በረድ የተሳፈ ጥቅስ ታያላችሁ። ጥቅሱ ያስፈራል። በጣም ደግሞ ከጥቅሱ በላይ የሞተ ሰው ፎቶ አያስፈራም? በጣም ነው የሚያስፈራው ከለር ፎቶዎች ራሱ ቢኖሩ ለምን እንደሆነ አላቅም። ሰውየው ኢሚዲየትሊ ሲሞት ወዲያው ተወስዶ ብላክ ይደረጋል። እና ፈገግ ብሎ የተነሳው ብዙ ፎቶ ቢኖረው ሟች እንዲህ በቃ አስፈሪ የሆነበት ምናምን ነው የሚደረገው ና በጣም ያስፈራኛል፣ በዛ በኩል በማልፍበት ጊዜ እና በአጠቃላይ ከሞት ጋር የተያዘ ወሬም ያስፈራኛል፣ ሞትም ያስፈራኛል። ሞትና ሞት ነክ ነገሮች በጣም ያስፈሩ ነበረ በልጅነቴ ና በአጋጣሚ መፈራው ቦታ የሚሄድበት አንድ የተለየ አጋጣሚ ተፈጠረ ማለት ነው። የአጋጣሚ ምንድነው፣ ሳንዴ ስኩል አብሮን የሚማር ጉያችን ልጅ ነው። እሱም ከወላጆቹ መካከል አንዳቸው ሞቱ። እዛ ሲሞቱ በቃ ሳንዴ ስኩል አብረን ነው የምንማረው። መምህራችን ለቅሶ መቅረት አትችሉ ማናችሁም፣ እንደውም ተገኝታችሁ ቀድማችሁ ማጽናናት አለባችሁ ተባልን ማለት ነው። ከዛ ጓደኞች ቤት መጡ፣ እንሂድ እንድ ለቅሶ ቤት አሉኝ። በጣም እኮ ነው የምፈራው አልኳቸው። ምን ያስፈራል? በቃ ና እንሂድ። እንደምንም ብለው አበረታተውኝ ለቅሶ ቤት ሄድኩኝ። ከርቀት ድንኳን ተጥሏል፣ እንደምንም ሄድኩ። ከርቀት አጮልቄ ቁጭ አልኩኝ ለቅሶ ቤት። ከዛ ማቃቸው ሰዎች አገኘው ብዙ ነገር እንደፈራሁት አልሆነም ጭራሽ እሁድ ቤተ ክርስቲያን ውስጥ የማውቃቸው መደበኛ ፕሮግራሞች ተጸሌ፣ አስከሬን ሽኝት ላይ ማለት ነው ይዘመራል። ኳይር ዘመረ። ከዛ በኋላ ደግሞ ስብከት ነበረ። የማውቃቸው ፕሮግራሞች ናቸው። ደስ ሚሉ ፕሮግራሞች ነበሩ። ትንሽ የሆነ ፍርሃቴ ግፍፍ አለልኝ እና እዛ ለቅሶ ቦታ ላይ በጣም የማረሳው እስካሁንም ድረስ የማስታውሰው ኳይሮች የዘመሩት በልጅነት አእምሮ የማረሰው መዝሙር አለ እንዲህ ይላል ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ድምፄ እንዳረበሻችሁ ተስፋ አረጋለሁ። ኳይር እሺ፣ እገባለሁ እመጣለሁ እንደሚል መዝሙር ሰማሁኝ። በልጅነት አእምሮዬ በጣም ታትሞ የቀረ ነው። ከዛ በኋላም ያው የቅርብ ሰው ሲሞት፣ ጎረቤት ሲሞት፣ ቤተክርስቲያን የምናቀው ሰው ሲሞት ለቅሶ ፕሮግራሞችን እንደዚህ ሽኝት መርሃ ግብሮችን ድፍረት እያገኘው ቀስ በቀስ መሄድ ጀመርኩኝ። በጣም የሚገርማችሁ ነገር በነዚህ የተለያዩ በዛ እድሜ የሄድባቸው ከነበሩ የለቅሶ ወይም ደግሞ የአስክሬን ሻሸኛኘት የቀብር ስነ ስርአቶች ላይ ሁል ጊዜ የሚዘመረው መዝሙር ይሄ ነው። ሁሉ በተደጋጋሚ ያልገጠማችሁ ልክ የሰርግ ቤት መዝሙር እንደሚባለው የለቅሶ ቤት መዝሙር አለ። በልጅነት አምሮዬ ምንድን ያሰብኩት በቃ ይሄ መዝሙር የለቅሶ ቤት መዝሙር እና ፓስተር ተስፋዬም ሲጽፈው በቃ ለቀብር ስነ ስርዓት አስቦ የጻፈው ነበር የሚመስለኝ ማለት ነው። አይታደግ የለም አደግን። እያደግኩ ከዛኛ ቤት ደግሞ በጣም ተዘውትረው ከሚሰሙ ዝማሬዎች መካከል ዋናው የፓስተር ተስፋዬ መዝሙሮች ነበሩ። ቁጥር አንድ ቁጥር አንድ ሲያል ቁጥር ሁለት ቁጥር ሁለት ካሴት ነበረ፣ በካሴት በቴፕ ጊዜ ማለት ነው። ካሴት መያቅ ትውልድ ተፈጥሯል ብለዋል፣ ቅድም የሆኒ ይመስለኛል። ካሴትን አስረዳለሁ። ካሴት ማለት ወደ የሆነ ሬክታንግል ቅንፅ ያለው አስር ሴንቲሜትር በስድስት ሴንቲሜትር የሆነ የሆነ መሀሉ ላይ የሚሽከረከር አይን ያለው እና የመዝሙሩ ዳታ እንዲህ በሚጠቀለል ረጅም ጥቁር ክር ላይ የተጻፈበት ነው። እንደዛ ነው። ከዛ ደግሞ አንድ ቴፕ የሚባል ዲቫይስ ደግሞ አለ። እንደዚህ ለመጉረስ አፉን እንደዚህ የሚከፍት ማለት ነው ነገር ፕረስ ስታረጉበት፣ ከዛ ሱ ውስጥ እንጨምራለን እንዘጋውና ሌላ ኪ ደግሞ ፕረስ ስናረግ ፕሌ ያረጋል። እና እንደሱ አይነት ዲቫይስ ነው። ጎግል አርጉሺ። ጀኔሬሽን ዚ ብዙ አያውቅም እንደዚህ አይነት ነገር እና እሱ ላይ ስሰማ ነበር። እና እንግዲህ ይሄ መዝሙር ሰማው ካደግኩ በኋላ እና ስሰማ አንድ ነገር ያስተዋልኩት ይሄ መዝሙር የተዘመረው ለሚሸኝ ሰው ሳይሆን ለሚሸኝ እንደሆነ ገባኝ ማለት ነው። ለሚቀበር ሳይሆን ለቀባሪው የተዘመረ እንደሆነ ምክንያቱም ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬ ልጨርስ። ሟች ምን የሚጨርሰው ስራ የለውም። ጨርሷል ወይ ደግሞ ሳይጨርስ ሄዷል ወይ ደግሞ ሳይጀምርም ሄዶ ሊሆን ይችላል። አናቅም እግዚአብሔር ነው የሚያውቀው። ስለዚህ ቶሎ ቶሎ ስራዬን ልጨርስ የሚለው ማነው ማለት ነው? በቁሙ ያለ ሰው ነው ማለት ነው። ስለዚህ ለእኛ የተዘመር ለካ ያ ሁሉ ሰው ተሰብስቦ የሚዘምረው ቶሎ ቶሎ ሊጨርስ ቢለው ለሸኝ ሳይሆን ለራሱ የሚዘምረው መዝሙር እንደሆነ ገባኝ ማለት ነው። ስለዚህ መዝሙር አንድ ነገር ለማለት ነው የቆምኩት ማለት ነው። በተለይ አዝማቾቹ ላይ ያለው የመጀመሪያው ምንድን ነው የሚለው በቀውላችንም የምንጋፈጠው አይቀሬ እውነታ አስምሮበት ነው የሚጀምረው። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ። ይሄ መክብብ መጽሐፍ ሁላችንም የምናውቀው የመጽሐፍ ቅዱስ ክፍል ይመስለኛል። መክብብ አስራ ሁለት ሰባት ላይ ምንድን ነው የሚለው? አፈርም ወደ ነበረበት ምድር፣ አዲሱ ትርጉም ወደ መጣበት መሬት ሳይመለስ፣ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። አይቀሪ እውነታ ነው። ሁላችንም አንድ ቀን ወደዚያች ወደ ምንፈራት ሳጥን ውስጥ ስንሞት አይኖቻችንን ገልጠን ከነበረ የሆነ ሰው ከድኖልን አፋችንን ከፍተን ከሆነ የሞት ተገጥሙ አፍንጫችን ውስጥ ጥጥ፣ ነጭ ጥጥ ተወትፉ ከዛ ደግሞ የእጆቻችንና የእግሮቻችን አውራጣቶች እንደዚህ ተደርገው በሆነ አይነት ክር ታስረው ጠጥ ብለን በነጭ አቡጀዲ ተጠቅልለን በዛች ሳጥን ውስጥ እንገባለን። አሜን ነው፣ አይቀሬ እውነታ ነው። ይሄ እውነታ ማለት ነው። መጽሐፍም ሲናገር ዕብራውያን ጸሐፊ ምንድን ያለው ዕብራውያን 9:29 ላይ ለሰዎችም ሁሉ አንድ ጊዜ ምን ሞት ከዚያም በኋላ ፍርድ ተመድቦባቸዋል ይላል አይደል። እግዚአብሔር ይመስገን በክርስቶስ ነን እኛ ሁለት ያን ሞት ያቺን አንዷን ተፈጥሯዊ ሞት ግን እቺን አለች አይደል? ሀብታምና ደሃውን፣ ትንሽና ትልቁን፣ ጥቁርና ነጩን፣ ሴትና ወንዱን ሳትለይ ሁለት ወደ ጎን ሁለት ሜትር ወደ ታች አንድ ሜትር የሆነ አፈር ውስጥ የምትጨምረውን ሞት ግን ሁላችንም እንሞታታለን አንድ ቀን ማለት ነው። ይሄ አይቀሬ እውነታ ነው። እና ከነተረቱም እንደዛ አይደለም የሚባለው? ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት። እግዚአብሔር ይመስገን እንደዛ አይቀርልንም። ስለዚህ ይሄንን እውነታ አስምሮ ነው ቢጀምረው ማለት ነው። እና ስለምን ሞት ምን ይሁን ነው ሁለተኛው ስንኛ አይደለ? ነፍሴ ወደ አምላኳ ሥጋም ወደ አፈሩ የሚመለስበት ጊዜ አለ። ስለዚህ ምን ይሁን? ቶሎ ቶሎ ብዬ ስራዬን ለጨርስ። ስራ አለብን ሁላችንም በክርስቶስ ኢየሱስ ነን የምንል ሰዎች ሁሉ ከእግዚአብሔር የተቀበልነው ስራ አለ ልንሰራው የሚገባን ማለት ነው ብዙ ጊዜ ስራ ሲባል እኛ ኤቫንጀሊካልና ፕሮቴስታንት ትራዲሽን ውስጥ ጥሩ ምልከታ የለንም አይደለም ለስራ የተቀዳንበት እኮ ምንጭ ነው አደለ ፕሮቴስታንት ትራዲሽን ሁላችሁም እንደምታውቁት ከካቶሊክ ነው የወጣ ነው እና ከካቶሊክ ስንወጣ በ16ተኛው ክፍለ ዘመንና ከዛም በፊት መካከለኛው ዘመን የነበረችው የካቶሊክ ቤተ ክርስቲያን እንደምታውቁት ስራን ከጸጋ ከእግዚአብሔር ሉዓላዊ ምርጫ ከእምነት ኢለቬት የምታደርግ ቤተክርስቲያን ነበረች። አንዳንዶች እንደዛ አደለችም ብለው የሚሞግቱ ሰዎች ሊኖሩ ይችላሉ፣ ግን አትሊስት እነ ሉተር እንደዛ እንደሆነች አምነው ነው የወጡት ማለት ነው። ስለዚህ ምን አይነት ትራዲሽን ፕሮቴስታንት የፈጠረው የካቶሊክ ካውንተር የሆነ ማለት ነው። እዚህ ጋር ስራ ስራ ሲባል እዚህ ጋር ስራ ያስፈልግም የሚል የሆነ ጽንፍ ላይ ሄደ ነው። ስለዚህ ከዛ የተነሳ ስራ የሚለው ነገር ደስ አይለንም። እውነት ነው፣ ለድነት ምንም ስራ ያስፈልግም አደለም ግን ደግሞ የዳነ ሰው እንዴት ነው ኤፌሶን ምዕራፍ ሁለት ቁጥር አስር ብዙዎቻችን የምናውቀው የመጽሐፍ ቅዱስ ክፍል ምንድን ነው የሚለው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ምን ሆንን ተፈጠርን በክርስቶስ ኢየሱስ የተፈጠርነው እግዚአብሔር አስቀድሞ ያዘጋጀውን ስራ ለመስራት ነው ይላል ቁጥር አስር ላይ ነው ከቁጥር አንድ እስከ ዘጠኝ ደግሞ ስታነቡ ሐዋርያው ጳውሎስ ሙግቱ ምንድን ነው ስራ የሚባል ነገር አያስፈልግም ነው የሚለው አይታችሁ ከሆነ መጀመሪያ ሲጀምር የሰው ልጅ ስታተስ ተራግሮ ነው የሚዘምረው። ምንድ ነው የሚለው? በፍጥረታችን የቁጣ ልጆች ነበርን፣ በበደላችን ምክንያት ሙታን ነበርን፣ ከእግዚአብሔር ጋር የተጣላን ነበር። እንደውም ይባስ ብሎ በአየሩ ላይ ስልጣን ያለው አለቃ መንፈስ ፈቃድ፣ አሁን በማይታዙ ልጆች ላይ በሚሰራው መንፈስ ፈቃድ ነበር የምትመላለሱ፣ የስጋችሁ ፈቃድ ነበር የምታደርጉት ይልና፣ ምንም ተስፋ የላችሁም ይላል። ከዛስ በኋላ ተስፋ ደግሞ አለ። በራሳችሁ ተስፋ የላችሁ ግን ተስፋ አለ። ያ ተስፋ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በአጥያታችን ሙታን በሆነን ጊዜ ከክርስቶስ ጋር ምን ያደረገን? ህይወትን ሰጠን። ስለዚህ ተስፋችሁ ማን ነው? ኢየሱስ ነው ይልና ለምንድን ነው እኔ መዋጮ ያላዋጣሁት ምናምን ስትሉ ማንም እንዳይመካ ቁጥር ዘጠኝ ላይ እንደዛ ቢለው ማንም እንዳይመካ በስራ አይደለም ሲል ቁጥር ዘጠኝ ላይ። አይ በቃ ስራ አያስፈልግማ አብላችሁ ፈታ ልትሉ ስትሉ ይሄ ማለት ግን ጳውሎስ አላለም ይመስለኛል፣ ግን በቅንፍ ያለ ይመስለኛል ዘጠኝና አስር ማለት ይሄ ማለት ግን ለመዳን ምንም ስራ አያስፈልግም ማለት ከዳናችሁ በኋላ አትሰሩም ማለት አይደለም። እንደውም የዳናችሁት ራሱ ያን ስራ እንድትሰሩ ነው ይላል ማለት ነው። ስለዚህ ከእግዚአብሔር የተቀበል ነው። ሁላችንም ከጌታ ጋር ተነጋግረን ምን ሰራ ልዘድ እንድትወዳል እንዴት ነው ልሮጥልም ያስፈልገኝ ብለን ልንሰማና ልንሰራ የሚገባው ስራ አለ። ይህንን ይነግረናል መዝሙሩ። የመጀመሪያው ቁጥር ምንድ ነው ቢለው፣ ሲተጉ የሚያገኛቸው ሲመጣ ጌታቸው፣ በመክሊታቸው የሰሩ ምስጋና አላቸው አገልግሎቱን ያልናቀ በጥቂቱ ታምኖ ብድራቱን ይቀበላል ስራው ተመዝኖ አይደለም የሚለው ስለ መክሊት ያወራል በመክሊታቸው የሰሩ ስራ የሚባል ነገር አለ ማለት ነው ያ ጌታ ትዝ ይላቸዋል አይደለም መክሊት ካከፋፈላቸው በኋላ አንድ ቀን እመጣለሁ ተመልሼ ተመልሼ ከመጣሁ በኋላ አትርፋችሁ ሰርታችሁ እንድጠብቁ ስለዚህ ይመጣል ማለት ነው እንደ ኢየሱስ ተመልሶ ከሚመጣባቸው መሰረታዊ ምክንያቶች አንደኛው ለእያንዳንዱ እንደ ስራው ከፍል ዘንድ አይደል የሚለው። ስለዚህ ስራ አለ፣ ነገ ምን እንጠይቅበት፣ ተመዝኖ የተሰጠን ስራ አለ። ታዲያ ጥያቄው ይህን ስራ እንዴት እንስራ? የመጨረሻ ነጥብ እዛው መዝሙር ላይ ታገኙታላችሁ። እንዴት እንስራ? ቶሎ ቶሎ ቶሎ ቶሎ። ይሄ የመዝሙሩ ሀይለ ቃል ያለው እዚህ ላይ ይመስለኛል። አንዳንድ ጊዜ ግጥም ላይ ቅኔ ላይ ምናምን ስታነብ ሀይለ ቃል ያለበት ቃል የምትሉት ነገር አለ አይደል? ሀይለ ቃሉ እዚህ ይመስለኛል። ፓስተር ተስፋዬን ጠይቄ አደለም፣ ግን ሲመስለኝ ነው። ከተሳሳትኩ ደግሞ በኋላ የምታረምበት ሂሴን የምወጥበት ፕሮግራም ይኖራል ብዬ አስባለሁ። ቶሎ ቶሎ የሚሰራ ስራ ምን አይነት ነው? የጊዜ እጥረት ያለበት ስራ አይደለም። አስቸኳይ አንገብጋቢ አይነት ስራ አይደለም። የእግዚአብሔርን ስራ እንደዛ እንስራ። ለምን? ጊዜ የለም በቂ ጊዜ የለም ነው የሚለው እዛው ቀጣዩ ቁጥር ላይ ነው የሚለው። ለምን ቶሎ ቶሎ ጥቂት ታይቶ ኋላ እንደሚጠፋ እንፋሎት እንደሆነ መሻጣውት ከቶ የኔ ህይወት ህይወት ጥቂት ታይቶ ኋላ እንደሚጠፋ እንፋሎት ስለሆነ በጣም በፍጥነት ስለሚያልፍ፣ ይሄ ያዕቆብ ምራፍ አራት ቁጥር 14 ላይ የተናገረው ማለት ነው። ጊዜ የለም። ታዲያ ምን ይሁን? እንግዲህ አውስታ ታከተኝ ሳልል ልሩጥ ለጌታዬ፣ የሰነፍ ሰው ሞት እንዳልሞት ልትጋ ባላማ ስለዚህ እዚህ እዚህ ክፍል ላይ አይታችኋል። የሰውን እድሜ እንዴት ነው የገለጠው? እንደ እንፋሎት። እኔ መጽሐፍ ቅዱስ ላይ የሰውን እድሜ ለመግለጽ የዋሉ የመጽሐፍ ቅዱስ ክፍሎች በጣም ያስገርሙኛል። ለምሳሌ ኢዮብ ስለ ሰው ልጅ እድሜ ሲናገር ኢዮብ ምዕራፍ ዘጠኝ ቁጥር ሀያ አምስት ላይ ሚለው ከሚሮጥ ሰው ይልቅ ዘመኔ ምን ይሆናል ይፈጥናል። የሆነ በጣም ፈጣን የምትሉትን ሯጭ በአእምሯችሁ የያዙና ከዛ ሰው ይልቅ ዘመኔ ምን ይሆናል ይፈጥናል። ኢዮብ ያንም ብሎ የረካ አይመስለኝም። ከሯጭ ጋር ብቻ ባስመስል ቆይ ቆይ ሌላ አለና ያመጣል ወደ ንጥቂያው ሚበር ንስር ታውቃላችሁ። ልክ ዘመኔ ወደ ንጥቂያው እንደሚበር ንስር በቶሎ ያልፋል ይላል። ንስር ወደ ንጥቂያው ሲበር ናሽናል ጂኦግራፊ ምናምን አይታችኋል። ከምን ያህል ከፍታ ላይ እኛ አጠገቧ ሆነን ማናያትን አሳ አይቷት ይመጣል ማለት ነው። ከዛስ ልታመልጥ እየሞከረች ያለ ገብቶ ይዟት ይወጣል። በምን አይነት ፍጥነት ቢመጣ ነው? እድሜያችን እንደዛ ነው። በጣም በፍጥነት ያልፋል። እና ግን የሰው ልጅ ደመነፍሳዊ አዘንብሎት ጊዜን በተመለከተ ምን እንደሆነ ታውቃላችሁ? ጊዜ አለ የሚል አይነት መዝናናት ውስጥ የመግባት አይነት ፈተና አለብን፣ ሁላችንም ማለት ነው። እንደዛ ነው። ሴጣንም እንደዛ የሚፈትነን አይመስላችሁ? ታረጋ ረጋ በል ጊዜ አለ፣ ነገ ነገ ይደርሳል ሚለን ይመስለኛል። ጆናታን ኤድዋርድስ የሚባል አሜሪካዊ መጋቢ ታውቁት እንደሆነ ሴጣን ሰዎችን ጊዜን በተመለከተ የሚዋሻቸው ውሸቶች ብሎ የተናገረው ነገር አለ አንድ ውሸት ነው የሚዋሸው፣ ግን በተለያየ እድሜ ክልል ውስጥ ያሉ ሰዎችን የሚዋሸው ውሸት ብሎ የተናገረዋል። አንደኛ ወጣቶችን ሲያገኝ ሰይጣን ይመጣና ተረጋጋ፣ ጊዜ አለ፣ ገና መጀመርክ፣ እድሜ ማረዳ ላይ ነው ያለው። መች ተማርክ፣ መች ተመረክ፣ መች አገባ፣ መች ወለድክ፣ መች ሰ ገና ምን አለህ፣ ጊዜ አለ ይልና አደገኛ መረጋጋት ውስጥ ይከታቸዋል ይላል። ከዛ ሳያውቁት እድሜያቸው ሮጦ የሆነ ጊዜ ላይ ሲነቁ ምን ሆኗል? ጊዜ አልፎባቸዋል። በተመሳሳይ መልኩ ደግሞ እነዛኑ ወጣቶች እንደዋሻቸው ደግሞ ትልቅ ሰው ሲሆኑ ደግሞ ዞሮ ይመጣል ያው ሴጣን ከዛ በዛ እድሜ ላይ ደግሞ ታውቃላችሁ፣ ወጣትነትን፣ እድሜን በቃ ጊዜን አባክኛል። ስለዚህ ብድግብ እየስራ ይል ስራ ምናምን የሚባልበት እድሜ ነው። ከዛ ይመጣና ሴጣን ምን ይላል? አረ እባክህ በዚህ እድሜ ከዘራ በምትሄድ አረ ልጆችን አርፋ አሳድግ የረባ ቁም ነገር ለመስራት የሚያስችል በቂ ጊዜ የለህም ይላቸዋል። በጣም ያሳዝነው ነገር ያኔ በወጣትነታቸው እንዳመኑት አሁንም ምን ያደርጉታል? ይላል ያምኑታል? ይላል። ስለዚህ ምንድን ነው ጊዜ እንዳለፈብን የሚሰማን ሰዎች ካለን ከነገ የተሻለ እግዚአብሔር ስላለ መስራት ጊዜው መቼ ነው? ዛሬ ነው። ግን ወጣቶች ብዙቻችን እዚህ ጋር ወጣቶች ስለሆንን በጣም ጊዜ እንዳለን አይደለም ይሰማን? ጊዜ የለንም። እሺ፣ የእግዚአብሔር ቃል እንደዛ ነው የሚለው ይመስላል እኔ አሁን በጣም 18 ዓመት በጣም የራቀብኝ ነው። ቲኔጅ የነበርኩበትን እድሜ ያስታውሳል። መቼ ነው 18 ምገበ ሩቅ አድርጌ ነው ያው ገባው፣ እንደ ትናንት ነው ማስታውሰው ያንን ወቅት 18 ከገባው በኋላ በቃ፣ ሃያዎቹ አጋማሽ ምናምን የገቡ ሰዎችን ሳይ እንዴት ነው በቃ፣ ትልልቅ ሰዎች ነው የሚመስሉኝ፣ መቼ እምደርስ አይመስለኝም። ገባው፣ ሃያዎቹ አጋማሽ፣ ከዛስ ሃያዎቹ አጋማሽ ላይ 30 የገባ ሰው ሳይ በስመ አብ መቼ ነው ቢሞተው ምናምን እምትሉት አይነት በጣም ትልቅ የሚመስላቸው እድሜ ምገባ አይመስለኝም ምረበ ገባው አጋመስኩት። አሁን በጣም ሞኝ አደለው። ሀምሳ ሩቅ ይመስለኛል። ሀምሳ በጣም ቅርብ ነው፣ የሚዳሰስ ነገር ስላልሆነ እንጂ ቅርበቱ ማለት ነው። እንደዚህ ልነካ ሁሉ የምችልበት አይነት ቅርበት ላይ ነው ያለው። ስለዚህ በሚቀጥለው መካር እንደውም ስመጣ ሐምሳ ገብቼ እና እድሜያችን በጣም ነው የሚሮጠው። ሰይጣንስ ገና ነህ ተረጋጋ፣ መቼ ያስከው ይለናል፣ ይላል ጆናታን ኤድዋርድስ ማለት ነው። ጊዜ የለንም። የእግዚአብሔርን ስራ ለመስራት ለነገ የምናሳድረው ምንም ነገር የለም። ጊዜ አለኝ የሚለው አመለካከት ምን ይፈጥራል ታውቃላቸው? የመጨረሻ የምናገረው ነገር ለስራው ቸልተኝነት። ጊዜ አለኝ ብሎ የሚያስብ ሰው ለምን ይሰራል? መዝሙሩ እንደዛ ነው የሚለን። ምን ይላል? አደራው ከቶ ማይገዳቸው ቸልተኞች፣ የጌታቸውን መመለስ የረሱ ዝንጎች። ለምንድን ነው ቸልተኛ የሆነው? ያው ስለዚያ መጋቢ ነው ሉቃስ ምዕራፍ 12 ላይ ያለው እዚህ ይላቸዋል። መጀመሪያ ላይ ስለ መልካሙ መጋቢ ይናገራል። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው ቤተሰቡ ላይ የሚሶሙ ታማኝና ልባም መጋቢ ማን ነው? ያንን ባሪያ ጌታው ሲመጣ ምን ያደርገዋል? ይሸልመዋል፣ ያገለግለዋል። ያ ባሪያ ግን ጌታ እስኪመጣ ድረስ ይዘገያል ብሎ ቢያስብ ሞራል ኢምፕሊኬሽኑን ይሁት ይዘገያል ብሎ ስላሰበ ምን ሆነ? መብላት፣ መጠጣት፣ መስከር፣ ባሮቹን መደብደብ ጀመር ይላል አደል። ከዛስ ለምንድነው እንደዛ ያደረገው? ጊዜው ገና ነው፣ ጌታ እስኪመጣ ይዘገያል ብሎ ከዛስ ዘገየ እንዴ ጌታው ባላ ሰባት ሰዓት ድንገት መጣበት ይላል። ከዛስ ለሁለት ይሰነጥቀዋል፣ ፍርድ ማለት ነው። ስለዚህ ጊዜ ያለን ብሎ ማሰብ ዛሬ ያለንን ጊዜ አላግባብ እንድናባክን ያደርገናል ማለት ነው። ለዛ ነው ቶሎ ቶሎ እንስራ የሚለው የሚለው ሁልጊዜ ክርስቲያን መኖር ያለበት የአእምሮ ቅኝት፣ ጊዜ የለኝም የእግዚአብሔርን ስራ ለመስራት መፍጠን አለበት። ቶሎ ቶሎ መስራት አለብኝ። መዝሙሩ ሲጨርስ እንዲ ነው የሚለው። ምኞቱን ቢሆንልኝ የሚለውን ነገር ይገልጻል። ምንድ ነው የሚለው? መልካሙን ገድል ተጋዲ ያለው አበቃሁኝ፣ ሃይማኖትን ጠብቅ ያለው ሩጫውን ጨረስኩኝ፣ እንደ ጳውሎስ ለማለት እመኛለው ነው እኮ በቃ። ቢሆንልኝ እንደ ጳውሎስ መልካሙን ገድል ተጋደል ሩጫውን ጨረስኩ። ይሄ ይሄ ጥቅስ እንደው ቅድም እንዳልኳችሁ እንደ መቃ የለቅሶ ቤት መዝሙር እንደመሰለኝ ሁላ የመቃብር ላይ ጥቅስ አይመስላችሁም? እኔ አንዳንድ ሟቾች በምን አይነት ድፍረት እንደዚህ ጳውሎስ ያለውን እንደሚሉ። በእርግጥ ሟቾቹ አይደሉም እኮ የሚሉት አይደል? ቤተ ዘመድ ነው ከሞቱ በኋላ የሚጽፍላቸው። የሆነ ሮጠው ሳይሆን የሆነ የመልካም ምኞት መግለጫ አይመስልም? ሮጦ በሆነ ምናምን አይነት ጨርሶ በሆነ የሚል መግለጫ ይመስለኛል፣ አንዳንዴ ሳስበው ማለት ነው። እንደዛ ለማለት እመኛለሁ እንደ ጳውሎስ። ጳውሎስን ብቻ አይደለም የሚጠቅሰው ደግሞ፣ የእምነታችንን ራስና ፈጻሚ እዩት የተባለውን ኢየሱስን ይጠቅሳል፣ አይደለ እንደ ጳውሎስ ለማለት ከዛስ፣ ተፈጸመ እንደ ኢየሱስ ምስጋናይም እንዳቀርብ፣ ለሰራዊት ንጉስ ኢየሱስ ተፈጸመ ያለው የት ላይ ነው? መስቀል ላይ ነው አይደለ? ኢየሱስ መስቀል ላይ ተፈጸመ ከማለቱ በፊት ሩጫውን የሮጠው እንዴት ነው? በጣም ቶሎ ቶሎ አይደለ? ዮሐንስ ምዕራፍ ዘጠኝ ላይ ያለው ሁላችንም የምናውቀው የመጽሐፍ ቅዱስ ክፍል ምንድን ነው የሚለው? ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ ማይችልባት ሌሊት ትመጣለች አለች። ከፊት አለች። የት ናት? በጣም ቅርብ ናት። ምን ታረጋለች? ማንም ሊሰራባት የማይችልባት ሌሊት ናት። ስለዚህ ምን ላድርግ? አሁን ቀን ሳለ የአባቴን ፈቃድ ልፈጽም። ይሄ በኢየሱስ ክርስቶስ የነበረ የአእምሮ ቅኝት በእኛ ሊኖር አይገባም ትላላችሁ? ጊዜን በተመለከተ ጊዜ የለም እና ሩጫችንን ጨረስን ለማለት የምንችለው እንደዚህ ቶሎ ቶሎ ስንሰራ ነው። አፈርም ወደ መጣበት መሬት ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ቶሎ ቶሎ ብለን ስራችንን ጨርስ። እግዚአብሔር ይርዳን። ተባረኩ።